ሰላም የተከበራችሁ አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ ነኝ። አሁን ደግሞ በሌላ ርዕስ ከእናንተ ጋር ተመልሼ ተገናኞች አለው። ቶማስ ፓርቴን የተመለከተውን ጉዳይ ለእናንተ ለአድማጮች የማደርሳችሁ ይሆናል። እንግዲህ ቶማስ ፓርቴን በተመለከተ ብዙ ሀሳቦች ይነሳሉ፣ ብዙ ነገሮች ይባላሉ። አሁን አርሰናል አንድሪያ ቤርታን ስፖርቲንግ ዳይሬክተር አድርጎ እንደሚሾም በብዙ መንገዶች የተገለጸ ይገኛል። ይህ ስፖርቲንግ ዳይሬክተር በተለይም ደግሞ በጣም ትልልቅ ስራዎችን በቀድሞ ክለቡ አትሌቲኮ ወደ ማድሪድ የሰራና በዛ ክለብ ውስጥ ደግሞ ለክለቡ ውጤታማነት ጥሩ ጥሩ ተጫዋቾች ወደ ክለቡ እንዲመጡ በማድረግ እነዛን ተጫዋቾች ደግሞ ወደ ክለቡ ከማምጣትን ባሻገር ጥሩ ጥሩ ሽያጮችንም በማድረግ ክለቡ በዛሽ በነዛ ሽያጮች ትርፋማ እንዲሆን የማድረግ ስራዎችን ሲሰራ እንደነበር ጭምር ተመልክተናል። አሁን እንግዲህ ወደ አርሰናል ሲመጣ ወደ ክለቡ ሊያመጣቸው ከሚችሉ ተጫዋቾች ባሻገር እንዲሁ ደግሞ በክለቡ ይቆያሉ ወይም ከክለቡ ይለቃሉ በሚባሉ ተጫዋቾች ጉዳይ ብዙ ስራዎችን እንደሚሰራ ይጠበቃል። እንግዲህ ይህ ሰው በእርግጥ ስለዚህ ሰው ልናወራ አይደለም። አሁን በዚህ ሰዓት ግን አንድሪያ ቤርታን በተመለከተ ብዙ ነገሮች ሊባሉ ይችላሉ። ትራንስፈር ማርኬት ላይ ገብታችሁ ብትመለከቱ ጥሩ ጥሩ ተጫዋቾችን ከተለያዩ ክለቦች ያመጣባቸውን ዝውውሮች መመልከት ይቻላል። ለምሳሌ አሁን በወልቭስ እየተጫወተ የሚገኘው ማቴዎስ ኩኒሃን በ35 ሚሊዮን ፓውንድ ወደ ክለቡ እንዲመጣ ማድረግ ችሏል። የዓለም ዋንጫ አሸናፊው አሁን በክለቡ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ራውል ዴፖልን በ35 ሚሊዮን ፓውንድ ነው ከኡዲን ይዜ እንዲፈርም ማድረግ የቻለው እንዲሁ ደግሞ ኮነር ጋላገርን ከቼልሲ በ42 ሚሊዮን ፓውንድ እንዲሁ ደግሞ ሁሊያን አልቫሬዝን በ72 ሚሊዮን ፓውንድ ከማንቸስተር ሲቲ ዡዋ ፌሊክስን ከቤንፊካ በ127.2 ሚሊዮን ፓውንድ ከአትሌቲኮ ደማድሪድ እንዲዘዋወሩ ማድረግ የቻለ ስፖርቲንግ ዳይሬክተር ነው። ከዛም ባሻገር ደግሞ ከዛ ክለብም የለቀቁትንም ተጫዋቾች ብንመለከት በጣም በጥሩ ገንዘብ ወደ ሌላ ክለብ የተዘዋወሩ በርካታ ተጫዋቾች አሉ። ራሱ ቶማስ ፓርቴን አሁን የምናወራለትን ቶማስ ፓርቴን ጨምሮ ሌሎቹንም ብንመለከት አንቷን ግሪዝማን በ127 ነጥብ 2 ሚሊዮን ፓውንድ ነው ወደ ባርሴሎና እየተሸኘው። እንዲሁ ደግሞ ሮድሪ የባለንዶር ወር አሸናፊው ከአትሌቲ ወደ ማንቸስተር ሲቲ ሲዘዋወር 72 ሚሊየን ዩሮ ተከፍሎበታል። እንዲሁ ደግሞ ሌሎች ተጫዋቾችንም ብንመለከት በተመሳሳይ ማርቲንስ ወደ ሞናኮ ሲያመራ 35 ሚሊየን ዩሮ፣ የቀድሙም የግሪዝማን ውድ አድማጮች በ127 ሚሊዮን ዩሮ ነው ፓውንድ ያልኳቸው፣ በጣም ይቅርታ፣ በ127 ሚሊዮን ዩሮ ነው ወደዛ ክለብ መዘዋወር የቻለው። ስለዚህ ለክለቡ ጥሩ ገቢ ማምጣትም ይችላል አንድሪያ ቤርታ፣ እንዲሁ ደግሞ ወደ ክለቡም ጥሩ ጥሩ ተጫዋቾችን ማምጣት ይችላል። አሁን ትልቁ ጉዳይ በዛ ክለብ ውስጥ እነማን ይቆያሉ የሚለው ነው። እሱ የስፖርቲንግ ዳይሬክተር ሚናውን መጫወት ከሚጀምርበት ጊዜ በኋላ በአርሰናል ወሳኝ ስለሚባሉ ተጫዋቾች ብዙ ነገሮች መባል ጀምሯል። ስለ ቡካዮ ሳካ በትላንትናው እለት ሲወራ ነበር። ቡካዮ ሳካ ከአርሰናል እግር ኳስ ክለብ ጋር ተያይዞ በተለይም በዚህ እግር ኳስ ክለብ ኮንትራቱን ሊያራዝምበት የሚችልበት እድል እንዳለና ፕሮሰሶችም እንደተጀመሩ መረጃዎች ሲወጡ ነበር። ተጫዋቹ ኮንትራቱ የሚያበቃው በ2027 ነው። ሌሎች ነገሮችን የተባሉ ነው። ጋብሪኤል ማጋሌሽም ውሉን ውላቸውን ከሚያራዝሙ ተጫዋቾች መካከል አንደኛው እንደሆነ ይነሳል። የሳውዲ ክለቦች ጠንከር ያለ ፍላጎት በዚህ እግር ኳስ ክለብ በኩል እንዳለ ይነሳል። ሌሎች ሌሎች ነገሮችንም ብንመለከት በተመሳሳይ ከዚህ የአርሰናል እግር ኳስ ክለብ ጋር የሚለቁ ተጫዋቾች የሚሰናበቱ ተጫዋቾች ሊኖሩ እንደሚችሉ ብዙ ነገሮች ሲባሉ እየተመለከትን እንገኛለን። እንግዲህ ይህ በእንዲህ እንዳለ ይህ ሰው ወደዚህ ክለብ ከመጣ በኋላ ሊያደርጋቸው ከሚችላቸው ነገሮች መካከል አንደኛው በተለይም በዋነኝነት እንደነ ዊሊያም ሳሊባ ያሉ ተጫዋቾችን በክለቡ እንዲቆዩ የማድረግ ነው። ነገር ግን እነ ዊሊያም ሳሊባ፣ ማጋሌሽ እንዲሁም ደግሞ ሌሎች ተጫዋቾችንም ስማቸውን ስናነሳ አንድ መዝለል የሌለብን ተጫዋች ቶማስ ፓርቴ ነው። ቶማስ ፓርቴ እንግዲህ በ2020 ነው ከአትለቲኮ ደ ማድሪድ በ45 ሚሊዮን ፓውንድ ወደ ሚኬል አርቴታው ቡድን መምጣት የቻሉ ተጫዋቹ ምናልባት አሲስት ሲያደርግ ወይ ደግሞ በየጊዜው ግቦችን ሲያስቆጠር ላንመለከተው እንችላለን። ነገር ግን የሚወጣው ሚና እጅግ በጣም የሚያስገርም ነው። ይህ ጋናዊ ተጫዋች ቨርሲቲሊቲ ያለው ተጫዋች፣ በየትኛውም መንገድ መጫወት የሚችል ሁለገብ የሆነ ተጫዋች እንደሆነ የሚነገርለት ነው። በተጫዋቹ በኩል አንድ የሚነሳው ብቸኛው ችግር የጉዳቱ መጠን መደጋገሙ ነው። በተደጋጋሚ ጉዳት የሚያጋጥመው ተጫዋች ስለሆነ እና በርካታ ጉዳቶችንም ጭምር ስለሚያስተናግድ ለተጫዋቹ ኮንትራት መስጠት አርሰናሎች የሚደፍሩት ነገር አልሆነም። እንደውም በ2022/23 የውድድር ዘመን አርሰናል ከረጅም ጊዜ በኋላ ለዋንጫ በተፎካከረበት ጊዜ አንድ የውድድር ዓመት ሙሉ ሳይጎዳ ቢጫወት እንዴት አርሰናል ለዋንጫ ተፎካካሪ ክለብ ሆኖ እንደመጣ ተመልክተናል። ፓርቴ ሜዳ ውስጥ አይጎዳ እንጂ፣ ወይ ደግሞ አርሰናል የተጫዋቹን ግልጋሎት አይጣ እንጂ ቶማስ ፓርቴ ፊት ሆኖ ሳይጎዳ ሜዳ ውስጥ ፐርፎርም የሚያደርግ ከሆነ በየሳምንቱ ለአርሰናል ግልጋሎት የሚሰጥ ተጫዋች ከሆነ አርሰናል ተፎካካሪ መሆን እንደሚችል፣ ሜዳ ላይ ጥሩ ነገር ማሳየት እንደሚችል ቶማስ ፓርቴ ሜዳ ላይ በተሰለፈባቸው ጨዋታዎች ሁሉ ተመልክተናል። አሁን ተጫዋቹ 31 ዓመቱ ላይ ነው የሚገኘው። ተጫዋቹ ከግራኒት ዣካ ጋር የነበረው የአንድ ሲዝን ጥምረት እጅግ በጣም አስደናቂ ነበር። ግራኒት ዣካ ደግሞ ከዛ ክለብ ከወጣ በኋላ ከዴክላን ራይስ ጋር የነበራቸው ጥምረት የሚዘነጋ አልነበረም። በእርግጥ ዴክላን ራይስ ወደ አርሰናል በባለፈው ዓመት ሲመጣ በጨዋታ ላይ ያልተሰለፈባቸው ጊዜያት ነበሩ። ቶማስ ፓርቴ ዘንድሮ ግን የአርሰናል ደጋፊዎች ራሱ ትንግርት ሆኖባቸዋል። እንዴ ቶማስ ፓርቴ ሳይጎዳ፣ ቶማስ ፓርቴ ምንም ጉዳት ሳያስተናግድ እንዴ ሲዙኑን እየዘለቅን ነው አይነት እሳቤ እንዲኖራቸው እያደረጋቸው ያለ ተጫዋች ነው። የውድድር ዓመቱንም እንዲህ ባለ መንገድ ነው ተጫዋቹ እያሳለፈ የሚገኘው። እንግዲህ ቶማስ ፓርቴን በተመለከተ ብዙ አይነት ትንታኔዎች ሊሰጡ ይችላሉ። ሜዳ ላይ ስለሚያሳየው ብቃት እንዲሁም ደግሞ ምን አይነት ፐርፎርም በውድድር ዓመቱ እያሳየ እንዳለ ብዙ ነገሮችን ልንል እንችላለን። ግን የተጫዋቹ ብቃት ላይ ጥያቄ እንደማይነሳ ሜዳ ላይ በሚያሳየው እንቅስቃሴ ጥያቄዎች እሱ ላይ እንደማይነሱ በሚያደርጋቸው ጨዋታዎች ላይ በተደጋጋሚ ማሳየት ችሏል። እንደውም ተጫዋቹ ሁለገብ ነው፣ ቨርሳታይል ነው ብለን ስንል አሰልጣኙ ሚኬል አርቴታ እሱን በሚያሰልፍበት ሚና ሁሉ ለመጫወት ዝግጁ ነው። ሲያስፈልግ በቀኝ የመስመር ተከላካይነት፣ በቀኝ ፉልባክነት ሚና ሲያጫውተው እንመለከታለን። ሚኬል አርቴታ ይህን ነገር ሲያደርገው አንዴ አይደለም፣ ሁለት ሶስት ጊዜ ኢቨን ተጫዋቾች በተጎዱበት ጊዜ ሁሉ ይህን ነገር ሲያደርገው ተመልክተናል። ከዛም ባሻገር ደግሞ ክፍተት አለበት በሚለው ከዛ ቦታ በተጨማሪ ደግሞ መሀል ሜዳ ላይ እሱን በስድስት ቁጥር ሚና ሲያጫውተው፣ ለዴክላር ራይስም ደግሞ የበለጠ ነጻነት ይሰማዋል። አሁን በአርሰናል ውስጥ ምን አይነት የስድስት ቁጥር ተጫዋቾች አሉ ብለን ስንል እንደነ ጆርጊኖ አይነት ተጫዋቾች አሉ። በጣም ስሎ በሆነ መንገድ፣ ዝግ ባለ መንገድ መጫወት የሚችሉ ሌሎች ተጫዋቾችንም ደግሞ እናንሳ ብለን ብንል መሀል ሜዳ ላይ እንደው ከዚህ ክለብ የለቀቁትን እነ ፋቢዮ ቬራን በዚሁ አጋጣሚ ልናስታውስ እንችላለን። ሌሎች ተጫዋቾችንም ልናነሳ እንችላለን። ቶማስ ፓርቴ ግን ማጥቃትን በተሻለ መንገድ ማስኬድ የሚችል በተለይ ከመከላከል ወደ ማጥቃት ትራንዚሽኖች ሲደረጉ በጣም ግሩም የሆነ እንቅስቃሴ ማሳየት የሚችል ተጫዋች እንደሆነ በውድድር ዓመቱ ላይ በደንብ ማሳየት ችሏል። ከማንቸስተር ሲቲ ጋር የተደረገውን ጨዋታ ማስታወስ እንችላለን። አርሰናል አምስት ለአንድ ሲያሸንፍ ሲቲዎች አቻነት ጎል ካስቆጠሩ በኋላ ብዙም ሳይቆይ ነው አርሰናል ሁለተኛውን ጎል ማስቆጠር የቻለው። ቶማስ ፓርቴ ኳሷን የቆረጠበት መንገድ እጅግ በጣም አስገራሚ ነው። እንግዲህ በዚህ በሜይ ወር መጀመሪያ አርሰናል ኢንሳይደር እንደዘገበው አርሰናል ለቶማስ ፓርቴ ኮንትራት ለማቅረብ ዝግጁ ነው የሚሉ መረጃዎች ሲወጡ ነበር። ነገር ግን ደግሞ አንዳንዶቹ ቶማስ ፓርቴ ዕድሜውም 31 መሆኑ በዛ ላይ የጉዳት ሪከርዱ ጥሩ ካለመሆኑ ጋር በተያያዘ ከክለቡ ሊለቅ የሚችልበት እድል እንዳለ ብዙ ሀሳቦች ሲነሱ ነበር። እንደውም ከሰሞኑ እንደሚወጡ ሪፖርቶችና ዘገባዎች ከሆነ ተጫዋቹ ከዚህ ክለብ የሚለቅበት እድል ሰፊ እንደሆነ፣ እስካሁን ድረስ በአርሰናል እና በተጫዋቹ በኩል ይፋዊ የኮንትራት ንግግሮች የተደረጉ እንዳልሆነ መረጃዎች በስፋት ሲወጡ ነበር። አሁን አንድሪያ ቤርታ ወደ አርሰናል ከመጣ በኋላ ከአርሰናል የሚያስወጣቸው ተጫዋቾች እንዳሉ በተደጋጋሚ ሲነገር ቆይቷል። ከአርሰናል የሚለቁ ተጫዋቾች ይኖራሉ። ለምሳሌ እነ ጆርጊኒዮ በዚህ ክለብ ውስጥ ላይቀጥሉ የሚችሉ ተጫዋቾች ናቸው። የነ ሊያንድሮ ትሮሳር ጉዳይ አሁንም በጥያቄ ምልክት ውስጥ ይገኛል። ትሮሳር ከአርሰናል ይለቃል ወይስ ደግሞ በአርሰናል ይቆያል? አርሰናል የግራ የፊት መስመር ተጫዋች ያመጣሉ ወይ? እንዲህ ያሉ ጥያቄዎች ይነሳሉ። አሁን በአርሰናል በኩል ትልቁ አነጋጋሪ ጉዳይ የሚሆነው አርሰናል ጨራሽ የሆነ የዘጠኝ ቁጥር ተጫዋች ልክ እንዳነ አሌክዛንደር ኢዛክ ወይ ደግሞ እንደነ ሼሽኮ አይነት ተጫዋቾችን ሊያመጣ እንደሚችል ትኩረቱንም እነዛ ላይ እንደሚያደርግም ጭምር ይነገራል። ግን ደግሞ መሀል ሜዳውን መዘንጋት የለበትም። ማርቲን ኦዴጋርድ ዘንድሮ ኤክሴፕሽናሊ ዘንድሮ በጣም የወረደ አቋም ነው እያሳየ የሚገኘው በአርሰናል ቤት በተለይ ከጉዳቱ ከተመለሰ በኋላ የምንመለከተው ማርቲን ኦዴጋርድ የምናውቀውን ኦዴጋርድ አይደለም። እንዲህ ያሉ ጥያቄዎች ይነሳሉ። ስለዚህ አርሰናል ሌላ ፕሌይሜከር፣ ሌላ ኳስ አቀጣጣይ ተጫዋች እዚህ ስብስብ ውስጥ ይፈልጋል። ከዚህም ባሻገር ሌሎች ጉዳዮችን ብናነሳ እንደነ ጆርጊኖ ያሉ ተጫዋቾች ይለቃሉ። ፋቢዮ ቬራ ወደ ስኳዱ መመለሱ አይቀርም። ግን ሚኬል አርቴታ በወጥነት ተጫዋቹን ይጠቀምበታል ወይ ሌላ ጠያቂ ጉዳይ ይሆናል። እንደ ነዣኩብ ኪቪዮር ያሉ ተጫዋቾች ክለቡ ሊለቁ ይችላሉ። ስለዚህ አሁን በአርሰናል በኩል መሀል ሜዳውም እንደው ከፊት መስመሩ ባልተናነሰ መልኩ እኔ በጣም ብዙ ጊዜ የሚገርመኝ አርሰናል አጥቂ ስለሌለው ነው ውጤት እያጣ ያለው አርሰናል ግቦችን እያስቆጠረ አይደለም ያለው፣ የዚህ ደግሞ አጥቂ አለማስፈረሙ ነው ትልቁ ችግር የሚሉ ነገሮች ይነሳሉ። ለእኔ ግን ከአጥቂም ባሻገር አርሰናል ብዙ ችግሮች አሉበት። ምናልባትም ደግሞ የአርሰናል የግብ ዕድል ፈጠራ በሚገባው ልክ ተነስቷሉ። አርሰናሎች በጨዋታ የሚፈጥሩት የግብ ዕድል የትኛውም አጥቂ ቢኖር መጠቀም የሚችለው ነው። ግን የግብ ዕድል ሳትፈጥር አጥቂ የለኝም ብለ ማለት ከባድ ነው። አቅርቦት ሳይኖር አጥቂዎችን መክሰስ የማይሆን ነገር ነው። ስለዚህ የአጥቂው ነገር እንዳለ ሆኖ መሃል ሜዳው ላይም በደንብ ሊታሰብበት ይገባል። ለዛም ነው አርሰናሎች ዙሜንዲን ከሪያል ሶሴዳድ ለማምጣት ከስምምነት ላይ የደረሱት። እንግዲህ በመጪው ክረምት ይፈጸማል ተብሎ የሚጠበቅ ዝውውር ነው። ዞሮ ዞሮ ግን ቶማስ ፓርቴን ከአርሰናል እንዲለቅ ማድረግ ምናልባትም ደግሞ አንድ ሲጨምሩ ሌላ ደግሞ አንድ ማጉደል ይሆናል። አሁን 31 ዓመቱ ላይ የሚገኙ ተጫዋች ከ150 በላይ ጨዋታዎችን በአርሰናል መለያ ተሰልፈው መጫወት የቻለ ተጫዋች ነገር ግን ደግሞ ቶማስ ፓርቴን የማይፈልግ የትኛው ክለብ አለ? በባለፈው ዓመት ራሱ በጣም ብዙ ነገሮች ሲባሉ ነበረ፣ የተጫዋቹን ጉዳይ በተመለከተ ምናልባት የተጫዋቹ የኮንትራት ጉዳይ አሁንም ኮምፕሊኬትድ ወይም ወሰብሰብ ያለ ነው የሚሉ መረጃዎች በጣም ብዙ ናቸው። ዩቬንቱስ ተጫዋቹን ይፈልገው ነበር፣ ባርሴሎና ተጫዋቹን ይፈልገው ነበር። ኢቭን ከሳውዲ አረቢያ ክለቦች ይህንን ተጫዋች ለማስፈረም ትልቅ ፍላጎት ነበራቸው ነገር ግን ተጫዋቹን ማስፈረም የትኛውም ክለብ ቢፈልግም አርሰናል ግን ተጫዋቹን የሚያቆይበት ፖቴንሻል ደግሞ አለው። ለተጫዋቹ ኮንትራት መስጠት ቢያንስ የአንድ ዓመት ወይም ደግሞ የሁለት ዓመት ኮንትራት ለተጫዋቹ መስጠት ተጫዋቹ በዛ ክለብ ውስጥ እንዲቆይ ያደርገዋል። ቶማስ ፓርቴ በእርግጠኝነት መናገር የሚቻለው በአርሰናል ውስጥ ቢቆይ ለአርሰናል የተሻለ ነገርም ማድረግ ይችላል፣ የተሻለ ጥሩ አስተዋጽኦን ማድረግ ይችላል። ያንን ግን ሚኬል አርቴታና ረዳቶቹ በደንብ ተረድተው ተጫዋቹን በክለባቸው እንዲቆዩ ያደርጋሉ ወይ ነው አሁን። በተለይ በሚኬል አርቴታ ስር ትልቆ የሚባለው የአሰልጣኞች ስታፍ አባላት ትልልቅ ውሳኔዎች ምንድን ነው ተጫዋቾችን እንዲቆዩ የሚያደርጉበት መንገድ። በፊት በአርሰን ቬንገር ስር ክለቡ ይታማበት የነበረው ትልልቅ የሚባሉ ተጫዋቾች ፕራይማቸው ላይ ሲደርሱ ለሌሎች ክለቦች የሚሰጡበትን ያህል አሁን ደግሞ አሪፍ አሪፍ ተጫዋቾቻቸውን በዛ ክለብ እንዲቆዩ የማድረግ ጉዳይ ነው። ኮንትራት የፈረሙ የአርሰናል ተጫዋቾች አሉ፣ እነ ማርቲን ኦዴጋርድን ጨምሮ ሌሎች ሌሎች ተጫዋቾች። ስለዚህ አሁንም ቢሆን አርሰናል ተጫዋቾቹን ማቆየት ላይ በደንብ ስለሚሰራ ይህንን ተጫዋችን በዚህ ክለብ ውስጥ የሚያቆይበት እድል ሊፈጠር የግድ ይላል የሚሉ በጣም ብዙዎች አሉ። ነገር ግን ደግሞ ድርድሩ ቀደም ሲል ወሰብሰብ ያለ ነው ብለን ስንል አርሰናል ኮንትራቱን ለማራዘም ሲነሳ የቶማስ ፓርቴን ደሞዝ ሊቀንስ ይችላል። ይሄ ደግሞ የፋይናንሻል ፌር ፕሌን ጉዳይ ከማስጠበቅ አንጻር፣ እንዲሁ ደግሞ በተጫዋቹ ወኪል እና በተጫዋቹ እንዲሁም በአርሰናል መካከል በሚደረጉ ድርድሮች የሚወሰን ጉዳይ ይሆናል። ቶማስ ፓርቴ በአርሰናል ምናልባት በየአመቱ ከማይነገርላቸው ተጫዋቾች፣ ብዙ ከማይወራላቸው ተጫዋቾች ውስጥ አንደኛው ነው። ስለዚህ ይሄ የክረምት የዝውውር መስኮት እና ደግሞ ቀጣዮቹ ወራት ለአርሰናል እና ለቶማስ ፓርቴ እጅግ በጣም ወሳኝ ነው። ተጫዋቹ በአርሰናል ለመቆየት የሚያስችለው ኮንትራት ከቀረበለት ያን የማያደርግበት ምክንያት የለም። ነገር ግን ደግሞ በዝውሩ ገበያ ላይ ፍላጎት ያላቸው ክለቦችም ስላሉ እነ ቶማስ ፓርቴ እና ወኪሉ እንዲያለውን ጉዳይ ሲያጤኑበት እንመለከታለን። ቶማስ ፓርቴ ምን አይነት ጠቀሜታ ነው ለአርሰናል ያለው የሚለው ጉዳይ ደግሞ በደንብ በስፋት መነሳት ይገባዋል። እንግዲህ ስለ ቶማስ ፓርቴ ካነሳን ተጫዋቹ ቀደም ሲል እንዳልኳችሁ ብቸኛ ችግሩ የጉዳት ሪከርዱ ብቻ ነው። ዛሬ ተሰልፈው ቢጫወት ከዛ በኋላ ደግሞ ለበርካታ ሳምንታት ከሜዳ ሲርቅ ልንመለከተው እንችላለን። ኢቨን በልምምድ ሜዳ ላይ የሚጎዳባቸው ጊዜያቶች አሉ፣ ምንም ጨዋታም ሳያደርግ ማለት ነው። ነገር ግን ደግሞ ሜዳ ላይ ከተሰለፈ ቶማስ ፓርቴ ለአርሰናል ምንም ማድረግ እንደሚችል በተለያዩ ጨዋታዎች ላይ ለአርሰናል ደጋፊዎች ለፕሪሜር ሊጉ ተመልካቾችም ጭምር አሳይቷል። በቀይ መስመር በኩል ሲጫወት በእርግጥ ክፍተቶች እንዳሉበት ይነገራል፣ ግን ደግሞ ሚናውን በአግባቡ ለመወጣት የሚሞክር ተጫዋች ነው። ከዛም ባሻገር ደግሞ በተለይ ዴክላን ራይስ ነፃነት ተሰምቶት እንዲጫወት ዴክላን ራይስ በስምንት ቁጥር ሚና ሲጫወት በጣም ነፃነት የሚሰማው ከሱ አጠገብ ወይም ከሱ ጀርባ ቶማስ ፓርቴ ሲሰለፍ ነው። ዴክላን ራይስን ከጆርጊኖ ጋር ስታሰልፉት እና ዴክላን ራይስን ከቶማስ ፓርቴ አሊያም ደግሞ ዴክላን ራይስን ከሚኬል ሜሪኖ ጋር ስታሰልፉት አንድ አይነት ዴክላን ራይስን አንመለከትም። ዴክላን ራይስ ጥሩ ነው ካልን ዴክላን ራይስ ጥሩ ይጫወታል ብለን ካልን ከአጠገቡ ወይም ከጀርባው አስደናቂው የመሃል ሜዳ ተጫዋች ቶማስ ቴዬ ፓርቴ እየተሰለፈ ነው ማለት ነው። ነገር ግን ደግሞ ዴክላንድ ራይስ ጫና በሚበዛባቸው ጨዋታዎች ላይ ቶማስ ፓርቴን ማያገኝ ከሆነ ና እነ ጆርጊኒዮ እነ ሜሪኖ ካጠገቡ የሚሰለፉ ከሆነ የስምንት ቁጥር ሚናን ብቻም ሳይሆን የስድስት ቁጥር ሚናንም ሲወጣ ልንመለከት እንችላለን። ለዚህ ምሳሌ አንድ ጨዋታን ማንሳት በቂ ነው። አርሰናል ከሁለት ሳምንት በፊት ከማንቸስተር ዩናይትድ ጋር አቻ የተለያየበትን ጨዋታ ማንሳት ለዚህ በቂ ምሳሌ ይሆናል። ከሁለት ሳምንት በፊት አርሰናል በኦልድ ትራፎርድ ሲጫወት ምንም እንኳን ኳሱን ቢቆጣጠርም በኳስ ቁጥጥር የበላይ ቢሆንም ሊሸነፍበት የሚችልባቸው ብዙ ምክንያቶች ነበሩ። በዛ ጨዋታ ላይ ግን በጣም የሚያስገርመው ዴክላን ራይስ እና ዳቪድ ራያ አርሰናልን ታደገው ወጥቷል ከመሸነፍ። አርሰናል አንድ ነጥብ ይዞ እንዲወጣ ዴክላን ራይስ አንድ ግብ አስቆጥሯል። ዳቪድ ራያ የመለሳቸው ኳሶች ነበሩ። በተለይ በተለይ ግን ያቺ ዋጋዋ ትልቅ የሆነችውን ታክል የወረደው ዴክላን ራይስ ኳሶ የተበላሸው ከማን ነው ስንል ከሚኬል ሜሪኖ ነው። ሚኬል ሜሪኖ እግሩ ላይ ኳስ ተበላሸበት። ሚኬል ሜሪኖ እግሩ ላይ ኳስ ሲበላሽበት እሱ ባክፓስ አድርጎ ለማቀበል የሞከረው ኳስ ሳይሳካ ሲቀር በኋላም ዴክላን ራይስ ነው ያንን ሸርተት ሄዶ ያወጣው። ስለዚህ ከሚኬል ሜሪኖ እግር ስር ሆኖ እንዲህ ያሉ ስተቶችን የማረም ኃላፊነት ደግሞ ዴክላን ራይስ ላይ ይወድቃል ማለት ነው። ስለዚህ አሁንም ቢሆን ባሉት ጉዳዮች ላይ ሚኬል ሜሪኖ ቦታ ላይ ግን ቶማስ ፓርቴ ቢጫወት ወይም ጆርጊኖ የሚጫወት ቦታ ላይ ቶማስ ፓርቴ ቢጫወት ግን ይህንን ጫና ይቀንስለታል። ቶማስ ፓርቴ ሰንጥቆ የሚያቀብላቸው ኳሶች እጅግ በጣም አስገራሚ ናቸው። በባለፈው ዓመት አርሰናል ከማንቸስተር ሲቲ ተጫውቶ አንድ ለባዶ ሲያሸንፍ ጋብሪኤል ማርቲኔሊ ያስቆጠራት ጎል፣ እሱና ቤን ኋይት የነበራቸው አስተዋጽኦ ትልቅ ነበር። አርሰናል በቀኙ መስመር የማጥቃቱ ኃይል በጣም የተሻለ ነው። ጥሩ ማጥቃት አለው ብለን ስንል ቡካዮ ሳካ፣ ቤን ዋይትና ቶማስ ፓርቴ ናቸው። በጣም ግሩም የሆነ የቀኝ መስመር ጥምረታቸውን የሚያከናውኑት ስለዚህ፣ ይህ ተጫዋች መኖር ለአርሰናል ያለው ጠቀሜታ ሳይታለም የተፈታ ነው። ግን ደግሞ አርሰናል ነጆርጊኖን በማሰናበት አሊያም ደግሞ ነሚካኤል ሜሪኖ ላይ እምነት በመጣል ዙሜንዲን ከማስፈረምና እንዲሁም ደግሞ በሌሎች አማራጮች ውስጥ መሀል የሚገባ እናም ደግሞ በመጨረሻ ውሳኔውን በደንብ የሚወስንበት ሁኔታ ላይ ደርሷል። አሁን ያሉ ጥቂት ወራት፣ የፕሪሚየር ሊጉ የመጨረሻ ሳምንታት፣ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ ከሪያል ማድሪድ ጋር የሚጫወቱበት ጊዜ ነው። እንዲህ ባለው ጊዜ ላይ ነው እንግዲህ አርሰናል የቶማስ ፓርቴን ኮንትራት ከማራዘም ጋር አጣብቅኝ ውስጥ የሚገባው ኮንትራቱ ይራዘም ወይስ ደግሞ ከክለቡ ይልቀቅ በሚለው ጉዳይ። ቅድምን እንዳልኳችሁ ፈላጊዎች አሉ። ከሳውዲ፣ ከስፔን፣ ከጣሊያን ክለቦች ፈላጊዎች አሉ። የተጫዋቹ ብቃት ስለሚታወቅ፣ ኢቭን በጋና ብሔራዊ ቡድን ያለው ማስተዋጽኦ ትልቅ ነው። ስለዚህ እንዲያለውን ነገር እንመለከታለን። ነገር ግን ደግሞ አንድ የሚነሳው ጉዳይ ለአርሰናል ደጋፊዎች የምንጠይቀው ጥያቄ ቶማስ ፓርቴ በአርሰናል ቢቆይ የተሻለ ነው ወይስ ከክለቡ ቢለቅ የተሻለ ነው? ሀሳቦቻችሁን በምክንያት አስደግፋችሁ ብጽፉልኝ ደስ ይለኛል። የቶማስ ፓርቴ ኮንትራት ጉዳይ ግን ከዚህ በኋላ በአርሰናል በደንብ በስፋት ሲነገሩ የምንሰማቸው ጉዳዮች ናቸው። ባለፈውም ዓመት ወደ ዩቬንቱስ ሊያመራ ነው የሚሉ ጉዳዮች በስፋት ሲነሱ ስለነበር ነገር ግን ቶማስ ፓርቴ በአርሰናል ይቆያል ወይስ ከአርሰናል ይለቃል የሚለው ጉዳይ ነገር ግን ቶማስ ፓርቴ በአርሰናል ይቆያል ወይስ ከአርሰናል ይለቃል የሚለው ጉዳይ ከዚህ በኋላ በደንብ በስፋት የሚነሳ መነጋገሪያ ርዕሰ ጉዳይ ይሆናል ተብሎ ይጠበቃል።